ቪዲዮ ምንድን ነው ቪዲዮ መታረጊው ለምን ነው ምን ያረሽ ነው ነጃት ምን ያረሽ ነው ያዙ ሲጀመር እጁን አንቺ ምንድ ነው አንተ ሲጀመር ባለፈው እንዴ ምን ሆናችሁ ነው ቁጭ በለ ቁጭ በለ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድዬኛ የኢትዮ ፋሚሊዎች እንዴት ናቸው እኛ ደህና ነን አልሀምዱሊላህ ዛሬ ወንድሜ ጋር ታውቁታላችሁ፣ ያክስቴ ልጅ ነው ወንድም ማለት ነው። ከሱ ጋር የመጣሁት እነሱ ጓደኛቸው ጋር ሆነው ፕራንክ እያደረጉ ስለተቸገርኩ እኔ ደግሞ ወንድም በእህቱ አይጨክ። ሰላም በላቸው። አሰላሙ አሌይኩም ወረህመቱላሂ ተላ ወበረካቱ ውድ የነጃት የዩቲብ ቤተሰቦች እንዴት ናችሁ? ያው ከስንት ጊዜ በኋላ አሁን በሁለተኛ ቪዲዮ ነጃት ጋር እየመጣሁ ነው። አዲስ አበባ ነበርኩ እሱ ባለፈው አዲስ አበባ ስለነበረ አብረን ሰርተን ነበር አሁን ወደ ወሎ ስትመጣ እኔ ወሎዬ ስለሆንኩ እዚሁ ስለሆንኩ ያለሁት እናንተ እያላችሁ ያው ከርተሽናል አንቺ ወደ አዲስ አበባ ገብተሻል ግን ያው ወደ ወሎ ስትመጣ አሁን እዚሁ ስለተገናኘን ነው እና ባለፈው የተሰራችሁን ቪዲዮ ፕራንክ ስላየሁት አሳዝናኛለች በጣም እስኪ እኛም ደግሞ በተራ አቡዘርን እናስጨንቀው አይደል ከሚገባው በላይ ወንድም ለመቼ ነው እና እሱ እደውልለታለሁ። አሁን ጓደኛዬ ይመጣል። ከዛ የሆነ ፕራንኩን አልነግራችሁም፣ ሰርፕራይዝ ነው። እዚህ ጫካ ውስጥ የገባ ነው፣ በምክንያት ነው። ጫካውን አሳያችሁ፣ ካሜራውን። እንግረፈው፣ እንደ ምስጢር። ና ዛሬ ከወንድሜ ጋር ስመጣ ስሜቱ ደስ ይላል። ማንም በሰንሰለት አስሮ አይቀርም። ና እኛም እናስቀይቶሽ እኛም እናስቀየዋለን። ብቻ ጠብቁን። ካሜራውን ቶሎ እንዝጋው። አንተም ሂድ፣ ሰዓት ስለሌለ እየመጣ ስለሆነ ልክሱ። ሲመጣ ካሜራውን ጀምረዋለን። ካሜራ ማን አለ? ትደበቃለሽ። ካሜራ ማን ካሜራው መስማት አይችላል እያለው ሰብ ፕራንኩን ለእናንተ ሚስጥር ነው ሁላችሁንም ያው አሪፍ እንደሚሆን መጨረሻ ላይ እናወራለን። አሪፍ ከሆነ የሚሰከል ይመስለኛል። በቃ ጠንካራ መሆን አለበት። በጣም አሪፍ ቆይታ ይኖረናል። ዩቲ ቪዲዮውን ሳብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ጻፉ። ሁላችሁም ነጃት ጀግና ብላችሁ ነው መጻፍ ያለባችሁ። ነጃት ከወንድምሽ ጋር እኛ ሁሉ መሆናችሁም በኮሜንት እና በኮሜንት። እሺ ነጃት ጀግና ተበቅለሻል ምናምን እያላችሁ ሁላችሁም ኮመንት ጻፉ። ሁላችሁም ሳብስክራይብ አድርጉ፣ ሼር ያድርጉት በደንብ አሺ ይሁን። ቀንሷል ሼር አድርጉ ለጓደኞቻችሁ አዎ ነጃት በጣም እየለፋሽ ነው፣ እናንተን ለማስደሰት የማትሰሩ አይነት ቪዲዮ የለም። ያኔ እኔን ራሷን እያስቸገረች ነው፣ ለእሷ ብዬ ነው የመጣሁት። ይሄ ሁሉ ነገር እያደረገች ግን ቪው በደንብ እየታየ አይደለም፣ እንደ ስራሽ እየታየልሽ አይደለም። ግን ብዙ ሰዎች እኮ አሉ ኮሜንት የሚጽፉ ምናምን አሉ፣ በጣም ያበረታቱ ልጆች አሉ። ግን ከዚህ በላይ ከዚህ በላይ ብዙ የምትጠበቂ ልጅ ነች አይደል? እንዲ እና ወደ ወንድማያችው እንደዚ እና እናመሰግናለን። ያው ለምሰጣት ኮሜንት ናምን በኮሜንት ነጅ ጀግናምናምያ ሊሰ ብድሯ የማትመልስ ልሽ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

ሁሉ ተማም አለን። እንግዲህ ዛሬ ነጁ ጋር አዲስ ጌም ይዘን መተናል። ምንድን ነው ጌሙ? እስኪ እንጠያየቅ። ጥያቄዎች ምናምን ብላኛለች። ጥያቄዎችን ተጠያይቀን በምን በቃ አሁን ፍቅዱን ሊቀመጥ የተቀጣ በቃ በዞረና የሆነ ርቀት ያለው ጨካዎች አላል ከዛ በኋላ አንተ ካሸነፍ አንተ ዛፉን እስከ ሳያቸው ወር ላይ ካሜራማን እንትን አድርጋቸው ይሄን ነው ወር ላይ ችግር የለውም። ብቻ እንጀምር እና ምን እንጫወት? ምን ይመስልሽ? አንተ እናድርገው ጠርሙስ ይዘን ጥያቄ ይጠየቃል። ጥያቄውን መመለስ የማይችል ከሆነ ትቀጣለህ ማለት ነው። የምፈልገውን ጥያቄ ጠይቃለሁ። ከዛ ፊዚክስ ስማትስ እንዳታረገው እንጂ ትምህርት እንዳታረገው እንጂ። ጋይስ ጥያቄ አበዛች። ቢቢ እኮ ነው መምህር። መምህር ነሽ? አይ ልክ ነኝ። መምህር የጨዋታው ህግ መጀመሪያ ላይ እንትልትላለ። ይሄ ጠፋ። ጥያቄውን ጠይቀሃለሁ። እሺ ከዛ ጨዋታውን ስንጫወት አንተ ላይ ከደረሰብህ

ሲጀመር ቅድም ስትወጪ ቁጭ በላንተ። ከቤት የት እየሄድሽ ነው ብዬሽ ነበር። ቪዲዮ እየሰራን እኮ ነው። ወይ ጫካ ውስጥ ከወንዶች ጋር ብቻሽ ምን ታደርጊያለሽ? የምን ቪዲዮ ነው? ሲጀመር እዚህ ልጅ ጋር ባለፈውም እንደዚሁ አብራችሁ ምናምን ብለህ። ለቪዲዮ ብለን ነው። ለቪዲዮ ነው። ጫካ ውስጥ ለቪዲዮ ብለን ነው ማለት። ጌም ልንጫወት ነው። ቪዲዮ ከፈለግክ አሳይሃለሁ የሚባል ነገር የለም። ሴት ልጅ ነሽ ብቻሽን ጫካ ውስጥ እዚህ በዚህ ሰዓት ምን ታደርጋለሽ? እየቀጠርኩት እኔም እሱ አይደለም እኔ እየቀጠርኩት እሱ አይደለም ያዙ፣ ሲጀመር እጁን

በዚህ ሰዓት ሲጀመር እዚህ ብቻችሁን ምን ታደርጋላችሁ? እሚያወራሽ ነገር ስላለ እሱ ያው እንኳን ደስ አለሽ ቤተሰቦች፣ ያው ያሰብ ነው እንደተሳካሁኗል ተይዟል። ነጃት እያወራሽ ነው። ነጃት ምን እያወራሽ ነው? አንቺ ምን እያወራሽ ነው? አንተ ነገር ወደ ዘርግልኝ አንቺ ነቺ ልብስ ነው። ነጃት እዚህ ነው። ባለፈው ባለፈው አስራ ዘመድ እንደሌላ ሰው እንደዛ ስትጫወትባት ነበር። ና በደንብ በደንብ በዚህ በኩል ና። ፊቱን በደንብ ይጎ ቻፕስ ቴክለስ እራለሁ። ቆይ ግንባሩ ነው ግንባሩ እንትን ታውቃለህ። ወላሂ ነጃ ነገር ሌላ

አረ በናትሽ፣ አረ ተይ ነጃት ተጫዋች ቢበቃኝ አረብ ለፋሚሊዎች ለፋሚሊዎች በቃ አሁን ኖርማል ነው። አንተ ባለፈው ያንን ፕራንክ አርገሃታል። ምን አይነት እጅ ከሚቆሽ በቀረጋ ነው እጅ ጋር ይታጠባል። እጅ ከሚቆሸሽ ቤት እንዴት እንደምትል እናያለን። ወንዝ የለም ክረምት አይደለም። እጅ እኮ ልታጠብ እሱ ጋር ይሻል። እስኪ ዙር ፀጉሩን ትንሽ ፍሪዘርክለት እና ለቤተሰቦች ሰው የተሰማሽን ስሜት ንገሪያቸው። የባለፈውን በቀልሽ መበቀልሽ ለቤተሰቦች ንገሪያቸው። ስሜቱ እንዲደስ እንደምን ጋይስ

ቤተሰቦች አመነ እንደምታዩት፣ ይቅርታ ጠይቋል። በቃ ወንድ ልጅ ከዚህ በላይ ምንም ነገር ሊያደርግ አይችልም። ይቅርታ ከጠየቀ፣ በቃ ይቅርታ ጠይቋል። ና ፋሚሊ ነጃት ጀግናንኛ እንደዚህ ማወቅ አለበት። ሰላም ብላችሁ ፋሚሊ ጓደኛ ነው ካሊድ ይባላል። እንኪ ራስሽ እናስተውል ካሊድ ነኝ። ያው ጀለሶቼ ናቸው። ያው አቡዘር ያው በዛንኛው ቪዲዮ ላይ ብዙ ነገር ስላደረጋት አሁን ደሞ እሷ ሴት ልጅ ያው ለበቀል ዝግጁ እንደሆነች እያሳየችው ነው ከባድ ነው። እኛ ወንዶች ከሴት ጋር ትጣሉ፣ ተንከባከቧቸው። እና ፋሚሊ ያው ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ እና የነጁ ቤተሰቦች ያው እንግዲህ አቡዘርን በምታዩት መልኩ ፕራንክ አድርገነዋል። እና ለጁ ብለ ደስ የሚልኝ ተሰማሽ በጣም ደስ ብሎኛል። አንተ ደሞ ቪዲዮን ሳይሆን አሁን በጣም ደስ የሚልኝ ቪዲዮን እያየው ስንት እንደምዝናና አሪ ነኝ ማውቀው እና ፋሚሊዎች ይተበቀያሉ ይባለፈን ተበቀላችኋል ተበቀያሉኝ አ ኮሜንት ላይ ጽፍ ይላችኋሉ። ምድረበር ያልኩት አትንክ ኢን ዮር ኤጀንሲ እንዳላጎስ አትንክ ኢን ቲንሽ በሞቲ እንደዚህ አደረግሽኛ እንደዚህ አደረግሽ። እሺ

ቤተሰቦች በቃ ቪዲዮ እዚህ ላይ ይለቅ። ቤት እንደደረስ ይደውል የተሰማውን ስሜት ሌላ ጊዜ እንጠይቋል። አንቺ ባለሽበት ፎቶ ለምን አትነሽም? ፎቶ ለምን አትነሽም ወይ እንደዚህ ምናምን ሲሪየስ ነገር መስሎት ግን መጀመሪያ በጣም ደንግጦ ነበር። አይታችሁ ታልከ ነበር ፈርቶ እና ልክ ሆኖ አውቂታ እንደዚህ አትፍራኝ እኔ ጓደኛ እንደሆኑ አውቃለሁ። ግን እንደዚህ አይፍረኝ፣ አ አትፍራው፣ እሺ። ለፍራንክ ነው በቃ ቪዲዮ እዚህ ላይ ይለቅ። አ አሰላሙ አለይኩም ቤተሰቦች፣ በሌላ ቪዲዮ እስክንገናኝ አሰላሙ አለይኩም። ቻው።